ኢየሱስ በጣም ይሄ ድንቅ ውበት ነው። የማያውኑ መንፈስ ነሽ። ኤ አይነሽ፣ ጌታ የሱስ ምን ያህል እንደወደደሽ ግን ገብቶሻል? ሱሱዬን ይወድ ሰላም ልልክ ነው የመጣሁት። የት ነው የምትኖሪው? አዲስ አዲስ አበባ ውስጥ ብትሞች ወዴት ብትይ ይመስልሻል? አንቺ አሁን ለምሳሌ

እንኳን ጌታ ይቅርና ህክምና ላይ ሆነሽ ፔመንት ምናም የሚከፍልልሽ አተሽ መጥቼ ብከፍል ምን ያህል ፍቅር ነው የሚኖርሽ ለእኔ? ጌታ ኢየሱስ ደግሞ ያዳነኝ ከህክምና ምናን ከሞት ነው፣ ከእግዚአብሔር ቁጣኔ ሄዳሙት ከዘላለም እሳት ከዘላለም ፍርድ። ወይዘወይ መከራከር አልፈልግም፣ እኔ ልከራከር አልችልም። ያው ለውበት ሽም እጅ ሰጥቻለሁ። ነገር ግን በዚህ ውበት ላይ ደግሞ ኢየሱስ ያስፈልገዋል ነው። ነፍሱን ለወዳጆቹ አሳልፎ ከመስጠት ይልቅ ከዚህ የሚበልጥ ፍቅር የለም አለ ኢየሱስ። ነፍሱን ለእኔ አሳልፎ ሰጥቶ፣ ሌላ ሰው እንዴት ልወድ ይችላል? ስለሌላ ሰው እንዴት ላወራ ይችላል? ስለ ክርስቶስ ጎት ሳልሰማ ስፍታታ ስጨብሰው ስቅመው ሳጨሰው ኖር ያለ ኢየሱስ ሲገባኝ ግን ኖርማል ሆኜ መቀጠል አቃተ። አንተ ካመንክበት አንተ ቀጥል፣ ገባ እኛ ልክ ስናምን እንመጣለን። አሁን እንደዛ ማረግበት ሪዝን ደግሞ ሰው በክርስቶስ ኢየሱስ ካልሆነ በጨለማ ውስጥ ነው። ከእግዚአብሔር የተለየች ነፍስ ደግሞ ሙት ናት። ብትበይ፣ ብትጠጪ፣ ብትወጪ፣ ብትገቢ እግዚአብሔር ሲያወ ግን እቺ ሴት ሙት ናት ይላል። ታይስ ምን አለ እውነትም ህይወትም መንገድ እኔ ነኝ፣ በኔ በቀር ወደ እግዚአብሔር መንግስት መግባት አይቻልም። ህይወት ኢየሱስ ከሆነ መንገድ እሱ ከሆነ ሙትነሽ ማለት ነው። ኢየሱስ ክርስቶስ ከሊ ግዴታ ስለ ኢየሱስ ክርስቶስ እሱ ይመስማት አለብ